ዛሬ እኮ ቤተሰቦችስ ምን ብለን ነው እየሆኔ የምን ብዬ ነው እንት አስታይት ራሱ የሚሰጠው ማለት ነው። ግራ ገባኝ እኮ። ወይ የዛሬ ድብድብ፣ ወይ የዛሬ ድብድብ።

ባላችሁበት ቦታ ሰላማችሁ ይብዛ። እኔ ዳና ነኝ። እግዚአብሔር ይመስገን። የዛሬ ድብድብ እንዴት ነው? ፀብ ከፀብ ከመጣ እኔ ደስ ደስ ነው ምለኛ ለሞጣ ቀራን። እረ በስማሜ። እኔ ምላችሁት ሄሚ አያችሁት? ግን ለብሩኬ ምን አክል እንደምታስብ ቤተሰቦች፣ የምር ሳይጠራ ይመጣችሁ ብሩ ግን ልጁ ጋር ማለት ተደባድቦ ሌላ ነገር እንዳይፈጥር ብላ ከልጁ ጋ መጣሽ ማለት ነው። ግን ማለት ነው፣ ይሄን ብላችሁት ይሄ ነገር ፕራንክ ነው። ባለፈው ሄሚ ደውላ ሶሲ የጠራችው ጊዜ ሶሲ ብሩክን ይዛ መጣች። ሄሚ ደግሞ ብሩክን ይዘች፣ ለምን ይዘሽ ለምን ማጣሽ ብላ ከሶሲ ጋር ጸብ ጀመሩ ማለት ነው። ተረዳችሁኝ። እና ዛሬ ደግሞ እኔ እኮ ግራ የገባኝ ነገር ብኖር ማለት ነው፣ ዳኒም እንዴት እንዴት ነው ነገሩ ሄሚ ላይ ማለት እየተጠበቅ ነው እንዴ? ማለት አንተ ወንድ ነህ እኮ ማደባደብ ከፍራ ማደባደብ ነው። ስለዚህ ልጅ እኮ በጣም ነው ያሳቀኝ። አንደኛ ነገር አምሶሪ ሶሪ ቤተሰቦ እንዴት ምን ደስ ሲላለኝ ነው እየሳቀ ያለው ልትሉ ትችላላችሁ። ምንም ደስ ያለኝ አይደለም። ነገር ግን ያው ጥግ እንድያዝ እንፈልጋለን እኮ ጥጉን እንድያዝ ነው የምንፈልገው። ያ ዳኒ ተብዮ ከህይወቱ እንዲወጣ እንፈልጋለን እና

ዳኒ ያልከው ነገር ደግሞ ሁነት ቢሆን ኖሮ ለብሩከ አሳይቴ ነበር። ለምን አላሳየህም? እሺ፣ ለምን አላሳየህም? ሁነት ከሆነ ያ ድብድብ ሳይጀመር በፊት ለምን አላሳየህም? አንተ ፈሪ የሆንክ ልጅ ማለት ነው። እንዴት አርጌላ ስለ የኔ እኔ እንጃ። የኔ ልጆች እኛም የምንጫወቱበት ቦታ ላይ ህፃነት ነው ልጅነት ላይ ማለት ነውና እንደዛ እንደባደባለን። እናንተ ቦታ ላይ ልጁ ረግጦ ነው እኮ ያዘው። ወይኔ ጉዴ ፈላ። ዳኒ በቃ የለም በቃ የለም ሄሚዬ አንደኛ ነገር ዳኔ ብሩክ ደግሞ ዛሬ ያሳቀኝ ነገር ቢኖር ምን አለ መሰላችሁ? አይኔሽን ክፈጭ ይስላል የሚምናለች አይኔ ጨብኛለሁ። እና ቤተሰቦች በጣም ነው ያሳቀኝ። ግን አንድ ነገር ነው ብቻ ያሳቀኝ ነገር ብዙ ነገር የለም መደባደብ። ይሄ ከባድ ሴተት ነው ብቻ ከባድ ሴተት ነው ብዬም ደሞ ይሄ ነገር ላውራ አልችልም። ልክ ነው አንድ ነው ሰው

ዛሬ ማ ኮታራ ጋጥቂ የማቸው እንግዲህ ብሩ ከምትመጡት ሰዎች ተጠንቀቁ። አዎ ተጠንቀቁ። ባለፈው ባለፈው ፋሲልን እንደዛ ደምብ በደምብ አድርጎ ነው የሸኘው ሰዎች። አንተም ደሞ እንደዛ ወርከ ቀስ ብላችሁ ነው ካይወት የምትወጡት። ሁለተኛ ቀን መጥቶ ይቅርታ ጠይቀዋል ፋሲልም ማለት ነው። አዎ እንደዛ ነገር። ስለዚህ አንተም ደሞ ያለው ነገር ውሸት እንደኔ ውሸት ነው ብለ ይቅርታ እንትጠይቀን ፈልጋለን። ዳኒ ተብየው ማለት ነው። ቀስ ብለ ካይወት ውጣንቴ ዶንቆሮ ምን ይመስላል? አንተ ም ከሄሚ ጋር ሸረር እያልክ ሄሚያን ጋር ዛሬ እንኳን መጣሽ አንቺ ባት ማጪ ኖሮ ሄድጅ ጋር ሎላ በራ ብሩክ በእውነቴ ነው ሚላችሁት ጌታል ይገላል እንጂ እኔ በሰላም ቤት የዳል ብዬ አላስብም ወይ እኔ ግን እኔ ሚላችሁት ዘንድሮ ማለት ነው ሰው እንዴት ነው ቤተሰቦች ከሄሚና እና ብሩክ አሁን አጠገብ እያለፉ እያዩ እነሱ እየደባደቡ አይቶ ዝም ወይ እኔ ጉደ ሰው ዘንድሮ በቃ የለም እራስ ወዳድ ነው ቀራ ማለት ነው በጣም ነው የሚገርመውና ብቻ አላቅምና ብሩክ፣ ይሄ ነገር ልክን አንተ የናደዴክ ይችላል ልክነክና በጣም ከዚ የበለጠው ሴተት ውስጥ እንዳትገባሽ ራስክን ጠብቅ። ብራዜ የንግስታችን ይሸበላ ግን ምንም ብትሉም እንዴ አትለያዩ፣ እናውቃለን አትለያዩም ብዬ ነው ማስበው። ምንም ይፈጠር አትለያዩም። እና አንደኛ ነገር ይሄ ነው እና ቤተሰቦች ብሩክ ደግሞ ሊያናደድ ይችላል ምንም ደግሞ አንተ ያላረኮው ነገርና ያልዋልኩበት ቦታ ውላል ሲባል በጣም በጣም ያናድድና ስሜታዊ ያረጋል። ኦኬ እና ያ ነገር አሁን ደግሞ ይሄ ልጅ አላሳየህም እና አሁን በቃ ተረጋግተ አስብበት እና ሌላ ጸብ እንዳይፈጥር እና አላቅም ራሴ ግን ጠብቅ በቃ ሄሚ፣ ያንቺም ደግሞ ከዳኒ ራቄ እያልኮ እያልኩት ነገር ውሸት ነው ብሎ የጠየቅ ሄሚ ምንድነው ያለችው? አላቅም ውሸት ነው አላውቅም፣ ማለ አለች ማለት ነው። ይሄ እኔ እሄ ነገር ፍራቅ እየተተራራጋችሁ ነውና ተረጋጉ። ህይወታችሁ ላይ ከባድ ጸብ እንዳትፈጥሩ ከባድ ከባድ ምጻጽት ነገር ከባድ ዋጋ የሚያስከፍሉ ነገር ባትፈጥሩ ጥሩ ነው። ግን የምር ነው ምላችሁት፣ ስሜታዊ ሆናችሁ የምታደርጉት ነገር ነገ ቀስ ብላችሁ በእራሳችሁ ላይ ሆናችሁ ሁሉ ነገር ሲታዩ በጣም ከባድ ነገር ሊፈጠር ይችላል። ስለዚህ ተረጋጉ። እንግዲህ ዳኒ ተብዮን ደግሞ ከህይወት ቀስ ብለው ይውጣን።

ውሸት ውሸት ማውራት የለብን። ኮሜንቱ እኮ እኛ እራሱ አወጥተናል። ይሄ ኮሜንት አዳ እንደ ያ ኮሜንት ይሄ ራሱ እንዴት እንዲያማናጭ አናውቅም። ከባድ ነው እንግዲህ፣ እንዴት እንዲያማናጭ ለምንስ ልታምን እንደቻለች ደሞ። ስለ ፎቶ ምናምን ፎቶም ደሞ ፕሌስቴሽን እና ዊና ጋር ለኔ ማለት እየተጫወተ ነበር ማጣችና የሆነ ቪዲዮም ሰርተና ምናምን ነው ያለው አይደል? ያ እንደዛ ነገር ያ ነገር ደግሞ ይሄም ደግሞ ይሄን አክል አምኔሽ መቀበል የለብሽም ብሩክ፣ እናንቺ ብዙ ነገር አሳልፋችዋል እዚ ጋ ደርሳችዋል፣ እና ማተማመን ይኖራችሁ ማላችሁ ላይ ለሰው ደግሞ ቦታ ከፍታችሁ እንዳትሰጡ። ሰው ማግባት ይፈልጋል። እና አሁን ዛሬ ግራ ገብቶኛል የሚያወሩ ነገር ራሱ ግራ ስለገባኝ አሁን አሁን ሰዓት አሁን ወይ ላሁን ይሄ የመጣውት አስተያየት ይሄን ይመስላል። ከወደዳችሁ ላይክ እና ኮሜንት ምጻፉልኝ ሰብስክራይብ አድርጉልኝ ደሞ አንድ ሺ አስገቡልኝ ቶሎ ብላችሁ ቤተሰቦች። ብቻ ነው ቀረኝ አንድ ሺ ሊገባና አስገቡኝና ያው የሰብስክራይብ ያረጋችሁም ደሞ የሚያወሩ ሀሳቦች ጥሩ ነው ብላችሁ የተቀበላችሁ ኮሜንት ላይ በቃ ባርች የምትሉትም እና በጣም አመሰግናለሁ በጣም ማለት ነውና፣ ቴንክ ዩ እያለሁ ከዚ ማለት በዚህ አጋጣሚ እሺ ይቀጥላለሁኝ። ደግሞ እናንተም ደግሞ ሰብስክራይብ ያደረጋችሁ እኔም አበረታቱኝ፣ ይላቸው አይከፈልም፣ ምንም አይከፈልም። ሶ ሰብስክራይብ ያርጉኝ ይላቸዋለሁ። ቤተሰቦች ባላችሁበት ቦታ ሰላማችሁ ብዛ። እግዚአብሔር ሰላምን እና ደስታን እና እንዴ በፊቱ ደስታ በቃ ሄሚና ብሩኬ ማጡ ብለን እንድንደሰት እግዚአብሔር ያርገን። አሜን ብላችሁ ተቀበሉ። ቻው ቻው፣ ዳና ዳሩ ቤተሰቦች፣ አዲስ ነገር ካለ የዘኔን መጣለን። ሰብስክራይ ያረጋችሁ ያ ደሞ ትኩስ ነገር እንዴ ደርስ የምትፈልጉት ከሆነ ሰብስክራይ አርጉኝ እላችኋለሁ። ቻው ቻው፣ ባይ ባይ።